ተሻል እንኳን ተቀበሽ። ልጃችን በረከታችን ነው። ለማንኛውም ስለዚህ ዛሬም ለየት ያለ ማጠበቂያ ትልቅ ሰርፕራይዝ ተዘጋጅቷል። ምንድነው?

ሰላም ፋሚሊዎች፣ እንዴት ናችሁ? ደህና ናችሁ? ውሻ ያላንተና ወደዚህ ኃይለኛ ውሻ አለ እነሩታ ግቢና፣ ዛሬ ማለት ነው ፋሚሊዎች፣ በሩን አዘጉትም። እንግዲህ ቤተሰብ ዛሬም እንግዲህ ለየት ባለ ነገር ወደ እናንተ መጥተናችኋል። ውሻው ግን ቤት በኩል ያለው ነው ያለው። ሰላም ፋሚሊዎች እንዴት ናችሁ ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ የኛ ሰርፕራይዝ ሊያበቃ አልቻለም። ዛሬም በድጋሚ ተመልሰን ወደ እናንተ መተናላችኋል። ዛሬ ተመልሰን ስንመጣ እንግዲህ የሩታ ልብ እስኪራራልን ድረስ ልቧ በደንብ እስከሚሸነፍ ድረስ ከልቧ ነገሮችን ትታ እኔና ሩታ አንድ ላይ እስከምንሆን ድረስ እኛም ሰርፕራይዝ ከማድረግ ወደኋላ አንልም። እንግዲህ ትላንትና አይታችሁ ብዙ ሰዎች በጣም ተደስታችኋል፣ ኮሜንታችሁን እንጽፋችሁልናል። ከልብ እናመሰግናለን። ዛሬ እንግዲህ ለሩታዬ ፒንክ አበባ እና ሌላ ጊዜ ቀይ ነበር አለ ይዘንላት፣ እንደዚህ አይነት ነበረ አበባ አበባ የሆነች ነው ና ሌላው ለየት የሚያደርገው ነገር ዛሬ ለሩታዬ የአራት መቶ ሺህ ብር ወርቅ ገፍተንላታል ማለት ነው። እንግዲህ ይህንን ወርቅ ስገዛላት ብዙ ጊዜ ያው አብዛኛው ሰው ይጠይቀኛል፣ ያው አላት አንገቷ ላይ ወርቅ፣ ግን ስለሚገባት በድጋሚ ለሩታዬ በእጅ የሚታሰር የብራስሌት ወርቅና እንዲሁም ደግሞ ለአንገት የሚሆን ይህን የምታዩት የአንገት ወርቅ ገዝተንላታል ማለት ነው። ይህ ወርቅ በጣም ትልቅ ነው፣ ወፍራም ነው ምናምን ምናልባት አንገቷ ላይ ላታረጉ ትችላለች። እሷ አሰርታም በፈለገችው አይነት ዲዛይን መስራት ትችላለች። እቺ የእጇን ግን በጣም ወድጅዋለሁኝ። የእጁ ብቻ ራሱ ስንት ብር እንደሆነ ብነግራችሁ ትደነግጣላችሁና ይህንን ወርቅ ገዝተንላታል ማለት ነው። እሷ እንደፈለገች አድርጋ ለጆሮዋም ለቀለበትም ለምንም አድርጋ ማሰራት ትችላለች። ብቻ ግን ዋናው እኔ መግዛቴን ነው የምፈልገው ማለት ነው። እና ደስ እንዲላት ዛሬ አንገቷ ላይ ይህንን ወርቅ እናደርግላታለን ማለት ነው። ከእጅ አንባሩ ጋር አጠቃላይ ወደ አራት መቶ ሺህ ብር ጨርሷል። አራት መቶ ሀያ ሺህ ብር ምናምን ጨርሷል። እና ቤተሰቦቼ ለመጀመሪያ ጊዜ ነው እንደዚህ ለሩታዬ በዚህ ልክ ስጦታ መሰጣት ማለት ነው። ትናንትና ማየታችኋል። ዛሬም እንግዲህ በድጋሚን የመጣ ነው። እነሱ ግቢን ያለ ነው ሳናንኳኳ ዝም ብለን በር ከፍተን የገባ ነው እና እሺ፣ ፈረንጁ ገብቶ ይጠራታል። አስቀድሜ ለእናንተ አንዳንድ ማውራት ያለብኝን ነገር ላውራችሁ ብዬ ስላሰብኩኝ ነው እና ምናልባት አንገቷ ላይ ሲታይ ሊረዝምባት ይችላል፣ ግን ምን እናደርጋለን። በቃ እራሷ በፈለገችው አይነት ዲዛይን እንድታሰራ ብዬ ነው። ፋሚሊች ይህንን ወርቅ የገዛውላት ማለት ነው እና ለወንድ ነው የሚሆነው ታውቃለህ። ካ ተለቀ ሲል ወርቅ ሴት ልጅ ላይ ቀጠን ያለ ወርቅ ነው የሚያምሩ የሚባሉ። እሷ እንደፈለገች ማሰራት ትችላለች። እና እኔ ግን ትንሽ ነገር መስጠቱን አልፈለኩትም እንደ ስጦታ የሚቀመጥ ነው።

በጣም ነው የሚያምር። በጣም ብዙ ይገባታል። በጣም የምር ሲያንስባትም ጭምር ነው። በዚህ ልቧ ካልተሸነፈ ሩታ፣ ከዚህ በኋላ በቃ ድካም ነው ማለት ነው፣ ምንም ነገር ባደርግላት። ፈጣሪ እንግዲህ ልቧን ይመልስልን። አሜን። መርቅ እስኪ። ፈጣሪ ልቧን ይመልስልን። አሜን። ወደ ቅድሙ እንደነበራችሁ ያርግልን። አሜን። የልጃችሁን ደስታ አብራችሁ ሆናችሁ የምታሳልፉ በጊዜ ነው ያዩንልን። አሜን። ያረገዋል እንግዲህ ፈረንጁ ቀስ ብለህ ገብተክ አንድ ይፈልገንሽ አልበር ላይንን ብለናት ማለት ነው። ወዲያው ሰርፕራይዝ አድርገናል እልም ነው የምንለው። ፋሚሊዎች እንግዲህ የምመላለስ አበዛውኝ እና መዳፈርም እንዳይሆንብኝ ቶሎ እንደበቃለን። ይሄንን ግን የሆነ ሰው ደብቁትና ሰጡን የሰላችሁ ብቻ ሰጡኛላችሁ ማለት ነው። ልቤ ግን የተነገጠ ፈረንጅ ነገር አይደለም። አንዴ ፈለገን ሻል ብላት፣ እሺ እቺን ግን ማለት ነው። ልክ አንገቷ ላይ ሳረግላት እና ለማንኛውም ፋሚሊ እቺ ምን አለች። አንኳኳ ፈርቷል፣ በጣም ፈርቷልና ለዛ ነው ቤተሰቦች ሊጠራት ሄዷል እንግዲህ። አሪፍ አሪፍ አሪፍ ፕሮግራም ይሆናል ብዬ አስባለሁኝ። የሰሞን ሰርፕራይዝ አብዝተናል እናቃለን። ግን ደግሞ ያው ሰርፕራይዝ ለመልካም ነው፣ ደስ የሚል ነገር ነው፣ መጥፎ ነገርም አይደለም። እና ያ ያ ነገሩን ሳስበው ደግሞ ደስ ይለኛል። አው ለጥሩ ሰው እኮ ጥሩ ነገር ስለሚገባው ለሩታ ደግሞ ከዚህ በላይ ብዙ ነገር ይገባታል አብርሺ በጣም ደስ የሚል ነገር ነው ደግሞ አስበህ የሚመጣው ወርቁን ምንዳየው በጣም ብዙ ነው ከ400 ሺህ ብር በላይ ወጪ ነው የሚወጣለት ለምን ለሷ ለሩታ የሚገባት አይነት ልጅ ስለሆነች መልካም ሴት ንጹህ ሴት ከሷ ብዙ ነገር የሚማሩ ሰዎች እንዳሉ ነው የሚመረዳው እና ለሷ ደግሞ ከበቂ በላይ ነው በዛ ላይ ደግሞ የልጅ እናት ሆናለች ብዙ ነገር እንክብካቤ ብዙ ነገር ያስፈልጋታል አብርሺ ስለዚህ ገና ሊቀጥል ይችላል። እኛም ያለን ደግሞ የሚለው ፈጣሪ ሲሰጠን ነው ለሰዎች መስጠት ምንችለው አይደለም፣ በቃ ለእኛ እየተሰጠን ስለሆነ ነው መስጠት ምንችለው። እና በዚህ በጣም ደስ ይለኛል፣ እግዚአብሔርም ለዚህ ስላበቃኝ። አስቡት፣ ከመኪና አልፎ ዛሬ ላይ ደግሞ በዚህ ልክ ገንዘብ አውጥቶ ወርቅ መግዛትም ትንሽ ከባድ ነገር ነው፣ ግን ደግሞ የአብዛኛዎቻችሁም ደግሞ ደስታ ነው፣ የእኔም ደስታ ነው። ብዙ ሰዎችም ወርቅ አሰርላት እያላችሁ ነበረ። መልካም ምኞታችሁን ደግሞ ማሳካት ስለቻልኩኝ ደስ ብሎኛል ፈጣሪ ይመስገን ቀሩብን ግን በሰላም ነው ወርቅ ትንሽ ነው ገና ዳይመንድ ይገዛል አብርሽ አዎ የምሪ ነው ምሪ ወርቅ በጣም ትንሽ ነው ገና ዳይመንድ ይገዛል እሱ ደግሞ ለመልሱ ለመልሱ በዳይመንድ ነው ሩታን እንትን የምንላት ማለት ነው አዎ እንግዲህ መልሱንም በዚህው ዛሬውኑ ብናቅ ዛሬውኑ ብናቅ ራሱ ጋር አይጣወቅ አዎ የሩታንም ዋና ሽምግልና እኮ ነው። መጣ ነው እዚህ ጋር የምታዩው እንዳለ ሽማግሌዎች ናቸውና፣ በተለይ ከኋላ ያሉት በተለይ በተለይ፣ ድምጻችሁ ቀንሱ፣ ድምጻችሁ ቀንሱ። እንግዲህ ቤተሰቦቼ፣ እኔ አሁን አበባዬን እቀበላለሁ። ከሌላ ጊዜ ለጌታ ያለ አበባ ነው እየያዝነው፣ ፒንክ ከለር ባይ ዘ ዌ። ሩታ ጎብዛለች የምር መኪናውን ማን እንዳስገባላት አላውቅም ማለት ነው። ወደ ውስጥ አስገብተዋለች እና በጣም ጎብዛለች መጡ

እንደት ናችሁ? ከጀርባሽ ካሜራ አለ። እስከዛሬ የምንሰጥሽ አበባ፣ ሩታ ምን መሰለሽ፣ አንዳንድ ጊዜ ለወደፊት በማሰብ ነው። አሁን የአበባ ሱቅ እንከፍታለን። እስከዛሬ የምንሰጠሽ አበባ ማለት ነው። እኔ እራሴ ሆ እኮ ሸጠን እንጠቀማለን ማለት ነው። ከቅቤሽ ውጪ አምሮብሻል። አመሰግናለሁ። አራሱ አምሮብሃል። እንዴት ነው ነገሩ? አዎ ቀብር ብለን የመጣው ማንነ? አማልልኩሽ? አይ አይ፣ አምሮብሃል አንተ ደግሞ አምሮብሃል ስትባል ሌላ ነገር ነው ማለት ነው። ያኔ እኔ እሷን ከማግኘት በፊት የምታይበት አንግል ራሱ ይለያየ። ይገርበል ዋው! ያብር ነው እየቀለኩ ላይ መስላችሁ። ስንት ቀን ነው እንዴ ሩታ? ተቀየሩ አይቀየሩም። የፈለገ ቢሆን ማለት ነው ወይ የማይዋሽ ነገር አይዋሽም።

ጎብዘሻት ለማንኛውም፣ እንደ አሁን መውጣት አይቻልም። ካራ ስትወጪ ነው መኪናው እንድትነጂ የተገዛው ማለት ነው። ትናንት እኮ መኪና ውስጥ አደርኩ አደርኩ። ከማን ጋር ብቻሽን ነው ወይ? ብቻዬን ብቻዬን። የሆነ ሰዓት ገባ እያልኩ ገባ። እንደዛ ነው። ብርድ እንዳይመታሽ፣ ያለፈው ብርድ እንዳይመታሽ። እሺ ለማንኛውም ዛሬም እንግዲህ ሩታዬ ለየት ያለ ሰርፕራይዝ ላንች ተዘጋጅቶልሻል። የምር እንግዲህ ምንድን ነው ምን ተገኝቶ ነው ምናምን እንዳቲ፣ የምር ተነግራችሁ እግዚአብሔርን ነው የምላችሁ። በቃ አለ ልጅ ከመጣ በኋላ ጌታን በቃ ብዙ ነገሮች ክፍትፍት ነው ያሉ፣ የስራ በሮች ምናምን፣ ሌሎች ቢዝነሶች ምናምን በቃ ምን ልበላችሁ፣ ያልተከፈተ በር የለም። እና በዛም በዛም ምክንያት ነው። ለማንኛውም ያው ቅድም ብያቸዋለኝ እግዚአብሔር ለእኛ ሲሰጠን ነው ለሰዎች መስጠት የምንችለው አለ። ስለዚህ ልጃችን በረከታችን ነው። ለማንኛውም ስለዚህ ዛሬም ለየት ያለ ማጠብቂው ትልቅ ሰርፕራይዝ ተዘጋጅቷል። ምንድን ነው ዛሬ ደግሞ አይቀርም ዋናው እኛ ጤና እኛ ጤና የግል ጀት ይኖረናል ባይ እንደ ቀልድ እና ይመስላችሁ ዛሬ ላይ እንደቀልድ የምናወራቸው ነገሮች ናቸው ነገ ላይ ተሳክቶ የምናያቸው ማለት ነው እና እኔና ሩታ ወደ ያፈን ስለዚህ የግል ጀት ይኖረናል ወደ ፊት ማለት ነውና እንግዲህ የሰው ልጅ ከሰራና እራሱን ካሳደገ ምንም ነገር ማድረግን ይችላል፣ እችላለሁ ማለት ነው። የሚጠበቅብን ከኛ ማለት ነው እና እኛ ምንም እርምጃ ሳንራመድ ግን ፈጣሪ ይሰጠኛል ብሎ ቁጭ ማለት ተገቢ አይደለም። እኛ ስንሰራ ነው እግዚአብሔር ደግሞ እኛ ላይ የሚጨምረው ማለት ነው እና ዛሬ ለየት ያለሽ ስጦታሽን አዘጋጅተናል። ስለዚህ እሱንም ደስ ይላል። እንደኔ ነው አጠረ ነው ምን ነው

በእምነት ነው። ይኸውልሽ እንግዲህ እንኳን ለዚህ ቀንም የፈለግሽውን ስም መስጠት መሰየም ትችላለሽ። ስጦታ፣ በረከት፣ ዋና ሩታዬ እንግዲህ ማየት ትችያለሽ። ኮንግራ፣ እንኳን ደስ ያለሽ። እኔ ቀረ ነገር አለ። እጅሽ እንደዚህ ነው

ለአንቺ ሲያንስብሽም ጭምር ነው። ታ ይህ የምታየ ይህንንም ወርቅ ነው ግምት ላይ ጎበዝ ነች ስለተባለን ገምች የዚህንም ወርቅ ዋጋ ይሄ እዚህ ሁለት መቶ ሁለት መቶ ይሄ መቶ ይሄ ሁለት መቶ ግምትሽ አልተሳካም ለማንኛውም አሁን ላይ አለ አንቺ አሁን የዛሬ ዓመት የዛሬ ስድስት ወር በነበረው የወርቅ ዋጋ መሰረት ነው የተናገርሽው ግን ደግሞ እንደዚያ አይደለም በጣም ከባድ ሆኗል የወርቅ ዋጋ ሁለቱን የጨረሰው ወደ አራት መቶ ሀያ ሺህ ብር ነው አንድ ላይ ማለት ነው

ዲዛይን የማሰራት ምርት አለሽ። ዲዛይኑ እኮ አለው እኮ ነው። አሁን ይሄ ከበዛብሽ ተለቀቀ አለብሽ። ይሄ የእጇን በጣም ነው የወደድኩት። ፋሚሊ ውጪ አሳያቸው። የእጇን በጣም ነው የወደድኩት እና የእጅሽን እንዳታሰሪው። ይሄኛው ግን ከፈለግሽ በፈለግሽው አይነት ዲዛይን አሰሪው። ከፈለግሽም ደግሞ እቤት በቅርስነት ማስቀምጪው። ደስ ባለሽ ነገር ብቻ አድርጊ። ፀሐይ ሁለትን ማረጋቸዋለሁ። ሁለትንም መፍታለሽ አረጋቸዋለሁ። አላበላሸውም አላበላሸውም ዲዛይኑም በጣም ያምራል። ግን የሆነ ተለቀ ነገር አለ እና የወንድ መሰለ። አንቺ መፈለሽ ዲዛይን አሰሪም እና አሁን የተደረደሩት ማለት ነው ጭራት፣ እነሱ ነው የፈራሻቸው

በእውነት ደስ ያለኝ። ኦኬ፣ አመሰግናለሁ። ኦኬ እስከ ትላንትና ጀምሮ እስካሁን ድረስ ያለውን ስሜት በግልጽ ደግሞ አስረጀን። ግን የምር የኔ ነውቻዋ በኋላ አትወስድብኝ። እንደ ሌላ ጊዜ ስጦታ ታጥቼ ስጦታዎቹ በሙሉ ማለት ነው። ያው እየነገርኩሽ ነው። ፈጣሪ ብዙ በረከቶችን ስላመጣልኝ ይህንን በሙሉ ነገር የማደርገው እያልኩሽ ነው። እኔ በፊት ማለት ነው የምር እግዚአብሔርን ልጅ በረከት ነው ሲባል አላምንም ነበርና አሁን ላይ ትክክል ነው፣ በቃ ሁሉም ሰው ሲደርስበት ነው ቦታው ላይ የሚያውቀው ማለት ነው። እና ሁሉም ነገሮች እጥፍ ጥፍ ነው የሆነልኝ ማለት ትችላላችሁ። ፈጣሪ ካለ እንግዲህ በቅርብ ትላልቅ ቢዝነሶችንም እየገነባን ነው እሱንም ወደ እናንተ እናመጣዋለን። እና በቃ ልጅ ከመጣ በኋላ ብዙ ነገሮችን መቶልኛል፣ ለዛም ጭምር ነው ይሄንን ነገር እያደረኩ ያለሁት እና ለኔ ኢዚ ነው አታስቢ እንደምጨምርልን፣ ሴት ልጅ ወርቅ አጣግ በሚባል አይደለ እና? በቃ እሺ፣ ከዚህ በኋላ ካካ ነው። አሁን ደግሞ ለልጃችን ምርጥ ምርጥ ወርቅ እንገዛለታለን። እና ለማንኛውም ዛሬ በፒንክ አበባ ነው የተቀበልኩሽ። እንዴት አየሺው? ፒንክ የሴት ከለር ነው። ትርጉም ምንድን ነው? ፒንክ አበባ ፍቅር መሰለኝ

ባቡሩ ከዚህ ወዴት የሚሄድ ነው? እድሬዶ አለ ችግር። አንተና ሩታ ብቻ ናችሁ በጀቱ የምትሄዱትና ባቡሩ ነው የሚያስፈልገው። እኛ ብዙ ስለሆነ እኛ ምንድን ሄድን ለካ ስለዚህ ቦታ አይኖረንም ማለት ነው። እና ሩታዬ ከዚህ በኋላ ምንም እንደፈለኩ መጥቼ ልጅ ባይም በወስድም አለከለከልም። እምቢ በቃ ስለ ልጅ ስትነሳ እህ ለቶስ ግን በቃ እንደፈለኩ መጥቼ ማየት ይችላሉ። አልችልም እና እንደዚህ የሚያኮራ ባል እንዳለሽም እያወቀ

እንደዚህ አይነት ድምጽ ማለት ነው። ብቻ የትም የለም። በተለያየ ነገር ማለት ነው። ተሞርዶ ጥርት ብሎ ከቅላጼው ጀምሮ ሲወጣ በራሱ አወጣጡ ማለት ነው። ሚ የልቤን የውስጤን ትርትር ነው ያደረገኝ። እንዳው ለየት ማለት ነው እኮ አይ ባይ ዘ ከሌሎች ሰዎች ለየት የሚያደርግ ድምጽ አለው። ብቻ አይ አሁን በኋላ እንዳይዘፈን ብንገለሁ

ይቅር በላችሁ። እግዚአብሔር ምን እንዳለ ሰማችሁ። ይሄኛው ደግሞ በምልክት ቋንቋ ዘፈነ። ለኔ ከገባኝ በቃ ከላል ከገባኝ በቃ እኔ ከገባኝ እንደ ዛሬ ገብቶኝ አያውቅም። እንደ ዛሬ ሙዚቃ ሰምቼም ገብቶኝ አያውቅም። እና በጣም ደስ ይላል። ግን ደግሞ ሀሳብ ነው። ስቀልድ ነው። ፈረንጁና እዩ። ግን ከሱ ጋር ከዝ ካላችሁ ሌላ ቦታ ላይ ጨርሱ እንጂ ሚዲያ ላይ አይደለም፣ ሚዲያ ላይ አይደለም። ገባህ? ሌላ ቦታ ላይ መጨረስ ትችላላችሁ። ሞራል ሰበራ ያስፈልጋል። ሞራል ሰበራ፣ አዎ ትክክል አለው እና ሩታዬ፣ ለማንኛውም እንኳን እዚህ ቀን አበቃሽ። ብታራግች ልንች ያለሽ አመሰግናለሁ። ከዚህ በፊት እንደዚህ አራግፋልኝ ተቃለች እና የት

ማን አለ አንቆ ነው አይደል? አረ አረ ማዘር አለች እና ጮጮውን ለሷ ሳይቻት የመጣችው። እንደዛ ከሆነ በቃ መሄድ አለብን ማለት ነው። ግቡ። ሻይ ቡና አይደለም ሌላ ቅርብ መጣ ይሻላል።

አሁን ገንፎን እየበላው ምናምን በቃ የድሽ ስሜት እንዲመጣ ፈልጋለሁ። ዱአ አርጉ። ለፋሚሊዎቼ መውለድ ይፈልጋል እና ምናልባት ደግሞ ተለማመድ። መጀመሪያ ትፉ ሚስማር ላይ ያዘንቡብን ነው እና አልሰማውም፣ እኔ አልሰማውም ተለማመድ ይለዋል እዛ በደንብ የሚመጣ ነገር አይደለ ተለማመድ ስለ ሴት እንዴት ማውራት እንዳለበት ምናልባት ይለማመድ ነው። እሺ ለማንኛውም ጨዋታችሁ ደስ ይላል፣ ግን ደግሞ ማለት ነው እንደ ጨዋታ ግን ገንፎ እየበላ ቡና እየጠጣን ብናማሙቃት እንደ አዛ ማዘር ምንም አትልም። እንግባ፣ ኖርማል ነው። እርግጠኛ ነሽ? አዎ